አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለው ክርስቲያን ወገኖች፣ እንዴ ናችሁ? ደህና ናችሁ ወይ? ባላችሁ በሰላም ትሆኑ እየተመኘው ለዚሁ ቻነል አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ዛሬ ቀን ይዤላችሁ የመጣው ደግሞ ስለ ፖፖ ነው። አዳዲስ ስለሆናችሁ ይጠቅማችኋል ብዬ ያሰብኩት ይዤላችሁ መጥቻለው። ሁላችሁንም እዚህ ያለ ነው አውቀን ሳይሆን የገባ ነው ሳናገብተን እኛን አስተምሮ፣ እኛ ደግሞ የምናውቀው እናንተን ለማስተማር መጥተናል ማለት ነው። ሁላችን ተጋግዘን ተያይዘን እናድጋለን። እንሸዋላ አብራችን ቆዩ ማለት ነው። እንደምታዩት ፖፖ ላይ ነው ያለሁት። እዚህ ያሉት ሁላቸው ላይቭ ላይ ነው ያሉት። ያው ኔትወርክ የትንሽ እንትን ነው ብቻ። እንደምታዩት ላይቭ ላይ ነው ያሉት እነዚህ መጀመሪያ ስትገቡ የሚመጣው እንደዚህ ነው። እዚህ ላይቭ ላይ ስለምትገቡ ነው። ሁለተኛው ይሄ እዚህ ያለው ፓርቲ ነው። ፓርቲ ፓርቲ ላይ አሁን አንደኛው ፓርቲ ንክፈት ና። እሺ እዚህ ላለ ፓርቲ እንደምታዩት ይህ ፓርቲ ነው። እዚህ ከሁለት ጀምሮ ሶስት፣ አራት እስከዚህ ያለው ሴት ልጅ ወርቃማ ወንበር። እንደምታዩት ኔትወርክ ትንሽ እያስቸገረኝ ነው ማለት ነው እስከ ሶስት ያለው እስከ አራት ያለው የሴት ነው ማለት ነው። እዚህ ታች ያሉ ደግሞ ወንድ ልጅ መቀመጥ ይችላል፣ ሴትም መቀመጥ ይችላለች። ግን ለወንድ ልጅ ነው። ወንድ ልጅ እዚህ አስራ አምስት ደቂቃ በሚቀመጥበት ሰዓት ሁለት መቶ ኮይን ይሰጠዋል ማለት ነው። እዚህ ላይ ደግሞ ጊፍት ለመስጠት በምትፈልጉት ሰዓት ጊፍት ወይ ደግሞ መቀየር በምትፈልጉት ሰዓት እዚች የጊፍት ዋን መጀመሪያ ትነካላችሁ። እንደምታዩት ይሄ የጊፍቱ ነው። የፈለጋችሁትን ያክል መስጠት ትችላላችሁ። እዚህ ላይ እንደምታዩት አምስት መቶ አለ፣ ሶስት መቶ አለ፣ አንድ ሺ አለ። የፈለጋችሁት አምስት መቶ ፣ እዚህም አላላችሁት እዚህም አለ። የፈለጋችሁት እዚህ ላይ መቀየር ትችላላችሁ። ጊፍት መስጠት ከፈልጋችሁ መስጠት ትችላላችሁ። አምስት ሺ ው የፈለጋችሁት ያክል መስጠት ትችላላችሁ ማለት ነው። እዚህ ላይ ቢያንስ አሁን እኔ እሺ፣ ቢያንስ እዚ አንድ ሺህ በቃ እንበል፣ አንድ ሺህ እዚ ያለች አንድ ሺህ እነስጥ ከተባለ እዚህ አንድ ሺህ ነክቼ የት ነው የምነካው? እዚህ ላይ ሴንድ የሚለው ማለት ነው። እሱን ስነካ ወዲያውን ምን ያደርጋል? ቀጥታ ወደ ወደ እሷ ነው የሚሄደው። አሁን ግን ይመላክ ስለማልፈልግ ነው። ከዛ ደግሞ ወደ ፓርቲ ላይ ስንገባ እዚህ እኔ ፓርቲ ንግባና እንደምታዩት ላይክ ቦክስ አለ። በአጋጣሚ በቀላሉ አግኝቼዋለሁ። እዚህ እንደምታዩት ይህን ዩት ይሄ እድለኛ የሆነ ሰው ይወስደዋል ማለት ነው። እድለኛ ከሆናችሁ ትወስዱታላችሁ። ያው እድለኛ ላልሆነው ደግሞ ለአስር ያስቀምጡታል፣ ለአምስት ያስቀምጡታል። እስኪ እኔ ልሞክር። እሺ ልሞክር። ይኸው እኔ አልሰጠኝም። አስር ነበረ። ይኸው እነሱ ወስደዋል። እንደምታዩት አስር አስር ወስደዋል ማለት ነው። እኔ ግን ያው ስለቀደሙ አልተሰጠሁም ማለት ነው። አንዳንዶቹ እዚህ ላይ ፎሎ ስታደርጓችሁ እንድትወስዱ ያደርጋሉ ያደርጋሉ። አንዳንዶቹ ደግሞ ዝም ብለውም ያስቀምጣሉ እንደ ድል ትወስዳላችሁ ማለት ነው። የሆነ መሴጅ ሲመጣላችሁ ደግሞ የት ነው የምታዩት? እዚህ ላይ ሶስት ነጠብጣቦ መጀመሪያ ትነካላችሁ፣ ከዛ እዚህ ላይ ትቀባላችሁ። እዚህ ላይ እንደምታዩት ይሄ የተጻጻፍኩት የተላከልኝ የላኩለት፣ በቃ እንደዚህ ትጻጻፋላችሁ በውስጥ ማለት ነው። ይህንን መሴጅ ይመጣላችኋል። ሲመጣላችሁ ማየት የምትችሉት በዛ ነው። እሺ ሌላ ደግሞ ላሳያችሁም ፈልገው። መጀመሪያ እዚህ የገባሁት እዚህ እዚህ ነክቼ ነው። እዚህ የአምፖሏ ያለችው እዛዋ ትነካላችሁ። እሱ ነክቼ ነው ያገኘሁት አሁን ማለት ነው ት እዚህ ላይ ሪዋርድ አለ። እዚህ ሪዋርድ አለ። ወደ ሪዋርድ እንግባ ያሽ ሪዋርድ እንደምታዩት፣ እዚህ መጀመሪያ አዳዲስ ሆናችሁ ስትገቡ፣ እኔ ቆይቻለሁ ለዛ ነው። አስር ሺህ ይመጣል። አስር ሺህ ሁለት ሁለት ሰዓት ትቀመጣላችሁ። አስር አስር ሺህ ሀያ ሺህ ይሰጣችኋል በስነ ስርዓት ና በትክክል ከሰራችሁት፣ ና ወይ ደግሞ ኔትወርካችሁ አሪፍ ጥሩ ኔትወርክ ካላችሁ አይቀጣችሁም። አስር አስር ሺህ ይሰጣችኋል። ለሳምንት ይሰጥ ነበር። አሁን አሁን ላይ ግን ሶስት ቀን ከተሰጣችሁም በቂ ነው። ለምን ብዙ ሰው እየተቀጣም ነው እየሰጠም አይደለም ያን ያክል ማለት ነው። እዚህ ላይ የምታዩት ለሴት ልጅ ነው። ላይቭ ከተቀመጥኩ ስልሳ ደቂቃ አንድ ሰዓት ማለት ነው፣ አንድ ሺህ ይሰጠኛል ማለት ነው። እዚህ ላይ እንደምታዩት እዚህ ላይ ማለላችሁ ወርቃማ ወንበር ቅድም ያሳየዋችሁ አለ። ያ ወንበር ለመቀመጥ እዚህ ያለ ስምንት መቶ ከተቀመጥሽ ስምንት መቶ ሰጥሻለ ብሎኛል። እኔ አንድ ሰዓት ነው የምቀመጠው አንድ ሰዓት ስለምቀመጥ ስንት ይሰጠኛል ስምንት መቶ አዳዲስ ሆናችሁ ግን ለሳምንት ሁለት ሁለት ሰዓት ትቀመጣላችሁ ሁለት ሁለት ሰዓት በምትቀመጡበት ሰዓት ሁለት ጊዜ ስምንት መቶ ስምንት መቶ ትወስዳላችሁ ይሄ ማለት ደግሞ